ተምቹ እና ርግብ ተለያዩ። እንግዲህ ብዙ ጊዜ አንዳንድ ወንዶች ሚዲያ አካባቢ የሚታዩ ውሸታሞች አሉ። ይህን መኪና የኔ ነው፣ ይሄን ቤት የኔ ነው ብለው በውሸት ጀንጀናዎች መጨረሻ አካባቢ ሲጋለጡ ያዙ፣ ልቀቁኝ የሚሉ ማለት ነው። አሁን ተምቹ እንደዛ ነው የሆነው። ዲያስፖራ ነኝ፣ አሜሪካ ነኝ ሲል እሷም ደግሞ ልቧን ተንጠልጥሎ ወደ አሜሪካ ለመሄድ ነበረ ቅድዋ። በመጨረሻ ግን አደለም አሜሪካ ጅቡቲ ሄጅ ያላቅም ብሎ ወሽመጥዋን ቆረጥ አደረገው ማለት ነው ው ወሽመጧ ተቆረጠ። እሷም ደግሞ እሷ አለ ብላ ነበረ ወርቁም ሽጣ እንደምንም ብላ ከሀገር ሊያስወጣት ነበረው። ለካርግብ የባዩሽ የወንድም ልጅ ነች ማለት ነው። ይህም ተረጋግጧል። ምንድን ነው አለችው እኔ ማዲ ምራማምኝ ካንተ ጋር አድሬ ማንደር በግድ ነው አሳደርሽው፣ እሱ ማለህ በግድ ነው አለ። ያው በግድ ነው፣ እኛም ነበርን፣ እኛም ምስክርንን ማለት ነው። የሚፈልጉት ነገር ካገኙ በኋላ እንደዚህ ይለኛል ምናምን፣ በግድ ነው አሳደርሽው። ስለዚህ ይኸው፣ ይሄም አንዱ ትምህርት ነው ማለት ነው። መጀመሪያ ምንም ሳታቁት አንድ ሰው ከጅቡቲ የሚምጣ ከሶማሌ የሚምጣ ከአሜሪካ አመጣጡ ወይም ደግሞ እዛው ውስጥ ሀገር ውስጥ በሚኖር ከሆነ በደንብ ባረጋግጣችሁ ግቡበት ማለት ነው። መጨረሻ እንደ እርግብ አይደለም አሜሪካ የኢትዮጵያ ድንበር አላለፍኩም የሚሉ ብዙ ናቸውና ማለት ነው። በመጨረሻ እንግዲህ ሁለት ነው አጣችሁ። አንደኛም ወርቁም አታለች፣ ሁለተኛ ደግሞ ተምቹም ከተምቹ ተጣልታ ከተለያዩ ወርቁ አታገኘው ማለት ነው። ምክንያቱም አድን አብራ ነው ያበረራቸው። እሱም እሺ ብሎ ብድግ ብሎ ተነሳ። ያ ሁሉም ከባዮሽ የተጣሉበት ወርቅስ የማን ነው የምትተዋው? ይህም ሌላ ጥያቄ ነው ማለት ነው። በመጨረሻም ወርቁ ቴዝ ሲላት ብድግ ብላ ነው ሄደችው። ነገር ግን ታገኘው ይሁን ከዚህ በኋላ ስልክ ይደዋወሉ ይሁን የምናውቀው ነገር የለም ማለት ነው። ባዩሽ ሁላችንም የሞተች መስሎ ነበረ። ሴት አይደለም ልትሞት ምንም ራሷ ምንም እንደው ራስ ምታትም መታት አይመስለኝም። አውደ ደቋና በዛ ድንጋይ የተረፈች አይመስለኝም ነበር። ለካ አስተርፏታል። ቢጨርሳት ምን አለበት? እኔ አሁንም የሜላት እንዝላልነት ይታየኛል። ግን መጀመሪያ በደምብ ቆፍጥን ብላ እንዴት አሁንስ አውቅሻለው አሁንም እኔን ለመሸወድ ነው ወይስ ስትላት አምጥታ ትንሽዬ የሚሆን ቁስል ስታሳያል እንደገና ያው ሆዷን ወደ ባሻ ወደ ትማትነች መሰለኝ እንግዲህ መልሳ ማዘን ጀምራለች ማለት ነው። ከዚህ ስታገግም ግን ጠብቂ። አሁን ቁስልም ይሁን ምን አውቃም ይሁን ምን የሚታወቅ ነገር የለም ግን ሜላት በዚያ ያክል ወደ ባሻ ባትሆኚ ጥሩ ነው ብዬ ያስባለውኝ ባይሆን የሀናን ሀሳብ ተቀብለሽ እሷን በቁጥጥር ስራ ውለሽ ነገሮች መከታታይ ትች ነበር፣ ግን ይሄ ልታደርጊ አልፈለግሽም። በእርግጠኝነት ሀናን ያማከረችሽ ያንቺ እሺ ስለምትያር ስለመስላት ነው። ይሄ ነገር የጋሽ መስፍን ብትነግረው ጋሽ መስፍን አንድ ሁለት ሳይል በአንድ የነበረ ሀሳቡ የሚቀበላት ማለት ነው። እንደው የሆነ እብድ ነገር ይመስለኛል። ወደ ፖሊስ ተመመልከት እንደው ወደ እርምጃ የሚወስድ ይመስለኛል። ቢሆንን ግን ከባዩ ከማነች ከሜላ ተንዝላልነት የመስፍን ያው ቁፍጥን ማለት እመርጣለሁ ማለት ነው። ይሻላል ገና በህይወቷ ሌላ አደጋ እንደምታመጣ ነው። ሌላ ደግሞ በመጨረሻም ሀና ብዙዎቹን የሚገርሙኝ ኮመንድ ላይ ሀናና ሴር አንድ ላይ የሚሆን የሚሉን ነገር ነው። አንዳንዴ ስራና ይህ ዝም ብሎ ለይተን ብናቅ እላለው። እስቲ አሲርና ሀና አንድ ላይ የሆኑ የሚሉ ኮመንት ላይክ አድርጉ ይላሉ። ሁለቱም የተለያየ የራሳቸው ህይወት ሊኖራቸው ይችላል። እኛ የምናየው ከካሜራ ፊት እንጂ ከካሜራ ጀርባ አናይም፣ አናቅም ማለት ነው። ስለዚህ ይሄ ዝም ብላችሁ በደፈናው ሳታቁ ሰታቁ አገሌና አገሌ አጋብታችሁ የምታፋቱ ኮመንት አታሪዎች ማለት ነው አሁን ይስራ ነው ይስራ የሚል አንድ ሃናን ወድ ነገር መጥቷል ማለት ነው እሱን አይቼ ነው እኔ ብዙ ጊዜ ኮመንት ማንበብም ደስ ይለኛል ኮመንቱ ላይ ሀናና ያሲር አንድ ላይ ቢሆኑ የሚሉ ይመስለኛል እና ይመስለኛል ሳይሆን ያያችሁትን እኔ የሚያየሁት ነው ማለት ነው እንዴ ነው በዚህ ልክ ሰውን የምትገምዱ እዚህ ጋር ሚዲያ ላይ የሚታየው ሁሉም እንዳያቸው አይደለም እና የየግላቸው ነጥላችሁ እሱ ማን ነው ማነች የሚለው ነገር አታውቁም ማለት ነው። ስለዚህ ባለ ትዳርም ሊሆኑ ይችላሉ። እናንተ የምነክታቸው ነው። እነሱን ለመዳር እንደዚህ ወገባችሁ አስራችሁ ተነሳችሁት ማለት ነው። ይህ ስራ ቦታ እናንተን ለይተን ብናውቅ ደስ ይለኛል። ሌላ አንድ ሀብ ሰላም በተናገረችው ነገር አንድ ሁላችንም የምንሰማማበት ነገር አለና የምንሰማማበትም የማንሰማማበት ነገር አለ እንግዲህ ሀና በጣም ጠንካራ ጥንቃቄ እንደዛ ነው በተለይ ደግሞ ከወንዶች ጋር ይህን አይነት ግንኙነት እንዳትጀምር እንደው ትምህርቷ ያው ትምህርቷ ላይ ብቻ ፎከስ ማድረግ ነው የምትፈልገው እሷ ከሰላም ያለፈውን ህይወት አይታ ተምራለች ያንቺ ትምህርት ሊሆን ይችላል ስትላት የኔውና ያንቺው ምን አገኛቸው? የኔው አውቄበት እንደው እንትን ብዬ ነው ገባው። አንደኛ ድሃ ልጅ ነው፣ ሁለተኛ ድሃ ነው፣ ሶስተኛ ምናምን ብላ ዘረዘረች። ይሄኛው ደግሞ ሀብታም ነው፣ የሀብታም ልጅ ነው፣ ቁንጅዬ ነው ብላ ስትለኝ፣ ተመለሳችሁ መልስ ነው። እኔ ቁንጅና ምን አረጋል? የሰው ልጅ በሀብት አይገምትም፣ ሰው ልጅ በማንነቱ ያለቻትን ነገር ነው። ስለዚህ አንዳንዴ ዝም ብለን አይናችን ጨፍነን የምንገባበት ነገር ጥሩ አይደለም። አንዱ ባየነው አንዱ ትምህርት ይሆን ይገባል። በተለይ ደግሞ ምንም ከማናውቀው ሰው ከሆነ ማለት ነው። ሀና ሰላምን የሆነችውን ሁሉ አይታ ነበረ። በእሷ ትምህርት ወሰደችው። የአንቺው ትምህርት ሊሆነኝ ይገባል። በአንቺ ትምህርት መውሰድ ፈልጋለሁ ስትላት፣ ያችኛዋ ተቆጥታ የኔውና ሶላ እንግዲህ ማወዳደር ጀመረች ማለት ነው። ምናልባት ያቸው መለከላ ሆን ይችላል። ግን ዝም ብሎ እንደ እርጎ ዝም ብጥልቅ ብሎ መግባቱ አግባብ አይደለም። ስለዚህ አሁን እንግዲህ እንደ እህትና ወንድም ሆኖ ለማውራት ተሰማምቷል ማለት ነው። ግን እሱ ያለው ሌላ ዓለም ውስጥ ነው። እሱ የሚፈልጋት በፍቅር ነው። እሷ ግን ምንም አይነት እንደዚህ አይነት ነገር ያው እንደማትፈልግ አሳውቃለች። በቃ ትምህርቷ ብቻ ፎከስ ማድረግ ነው። ይህን ደስ ይላል። ግን ስትገባቡ ስትገባቡ ስትገባቡ መጋባታቸው አይቀርምና ያንን አስቀድሜ አስረግጬ እነግርሻለሁ ማለት ነው። ሌላ ያው ሀና አንድ የእናቷን የነገረቻት ነገር አንዱ ደግሞ እሱ ነው። እሱም ስለ አባቷ ነገር የዚህ ቤት ሰዎች ሁሉም ሰውተሽ አባትሽ ይባል መሰዋት ነው የምፈልገው ለት ለች እኔ ተቀይማ በ ለምታባረራት መስሎ ነበረ። ነገር ግን ተረታለች፣ እናትም ረዳሽ አለው ብላለች። ከዛ ቤት ሁሉም ትወዳለች፣ ግን እንደ ሙናሴና እንደ ሰላም አባታቸው እናታቸው ቢሆን አትወድም። ይህም የራሷን አመለካከት ነው፣ ግን የአባቷን ያላትን ፍቅር የምር ደስ ይላል። በቃ ከወለደ እንግዲህ ያሳደገው ነው መሰለኝ አይደል የሚባለው አሁን እንደዛ ማለት ነው ግን ሜላትም ስላልተቀየመቻት ደስ ብሎኛል። የዚህ ቤተሰብ ሁሉም መስዋት አድርጋ ከአባቷ ምን አለች ሜላት፣ ልክ ነሽ፣ በእኔ ነው ወጣሹ እኔም በቤተሰቦቼ ድርድር አላቅም ብላ ተረዳቻት። አንቺ መረዳትሽ ጥሩ ነው እንዴ! እንዴት ነው እኔ አባትሽ እንዲሁ ነው። እኔ እናትሽን መስዋት የምታደርግ ይወላለቻትም፣ ምክንያቱም የተማረ ሰው የተማረ ሰው ይግደለኝ ታምራለች። ተረታለች ማለት ነው። አንዱ ቢሆን እኔ እናትሽ እንዴት ነው የአንድ ሰውዬ መስዋት የምታረገኝ ብላ በእርግጠኝነት ትይዛት ነበረ። ግን የሀና አስተዳደግ ነው ማለት ነው የዚህ ምትናላት። እንግዲህ ያው የሀና አባት ብዙ ስጋት አለው ከቤተሰቦቿ ተጨምራ እንዳጠፋ እሷ ግን አቋሙ አቋሙ ነው እና ሁሌም በአቋማቸው ጥኑ ማለት ነው እንደ ሀና ፈንካቻ እና እውነት ለምን ነገር ሁሉም አሟልቶ ነው ሰጣት። ስነ ስርዓት፣ ጨዋነት፣ በቃ ትምህርቷም ጎበዝ፣ አስተዋይ ማንም የሚያስተውለው ነገር እሷ ምስታስተውለው አሴር ራሱ በእሷ ነው ሌብነት የተኩ ብሏል። አያችሁ፣ ከጨዋ ከዋላችሁ ጨዋ ትሆናላችሁ። ከዱርዬ ከሆናችሁ ዱርዬ ነው። ሰው ውሎን ይመስላል የሚባለው እውነት ነው። ከዛ ሁሉም ኪሳው ላቂነት ከዛ ሁሉም ሌብነት ወጥቶ ዛሬ ጨዋ ሆኖ የሰው አዛኝ ሩፍ ሆኗል ማለት ነው። ስለዚህ ይህ የሀና ውጤት ነው። ሰው ውሎን ይመስላል የሚባለው እነዚህ ናቸው ማለት ነው። ከደህና ከደህና ሰው ዋሉ። ሱስ ካለበት ከኋላቸው ሱሰኛ ነው የምትሆኑት። ሰላማችሁ ይብዛ። ባይ ባይ